ባላህ ፍቃድ እሱን እናያለን ማለት ነው ቁርአን ላይ እንደ ነብየላህ ሙሳ ስማቸው የተጠቀሰ የለም ስለ እሳቸው ታሪክ ብዙ ተነግሯል ከእሱ ውስጥ ስለ አላህ ቃል ኪዳን አላሁ ስብሓናሁ ወተዓላ ቃል ኪዳኑ እንደምትሞላ አስገራሚ ታሪክ ስለሆነ ለዛሬ ባላህ ፍቃድ እሱን አነሳላችኋለሁ ሱረቱል ቀሰስ ላይ እንዲህ ሲል ይጀምራል አዑዙ ቢላሂ ሚነ ሸይጧኒ ረጂም ቁርአን እንግዲህ ሲቀራ

አራሕማን እዝነት ተሰፊ የሆነ አራሒም የቀጣይዋ እዝነት ለአማኞች ብቻ የሚቀጥለው ዓለም ላይ ደግሞ የሚያዝንበት እዝነት ባለቤት የሆነው አላህ በእሱ ስም እጀምራለሁ። ጧ ሲሚም። እንደዚህ ዓይነት አንቀጾች ምን ይባላሉ? ሁሩፉል ሙቀጣዓ ይባላሉ። ትርጉማቸውን አላህ ብቻ ነው የሚያውቀው። ያሲን አሊፍላሚም፣ ቆፍ፣ ሷድ እነዚህ በጠቅላላ እና አምሳያዎቻቸው ትርጉማቸውን አላህ ብቻ ነው የሚያውቀው ብለን ነው የምናስጠጋው። ትልከ አያቱ ልኪታብ ልሙቢን። ትልከ አያት እነዚህ አንቀጾች እኮ አሁን ከዚህ በኋላ እኮ የሚመጡት እኮ አልኪታብ ልሙቢን፣ ግልጽ ከሆነው ገላጭ ከሆነው መጽሐፍ ውስጥ እኮ ካሉ አንቀጾች ውስጥ ናቸው። ነትሎ አለይክ እኛ እኮ በአንተ ላይ እናነብልሃለን። ነቢዩ ሙሐመድን ሰለላሁ አለይሂ ወሰለም አላህ እያላቸው ነው። ምክንያቱም ቁርአኑን አውራጁ ማን ነው? አላህ ነው። የአላህ ቃል ነውና ቁርአን አላህ ለነቢዩ ሙሐመድ ስለ ላሁ ለ ሰለም ምን አላቸው? ነትሎ ዓለይክ ባንተ ላይ እኮ እናነብልሃለን። ሚን ነበኢ ሙሳ ወፊርዓውን የፊርዓውንና የሙሳን ታሪክ እኮ እናነብልሃለን። ብልሓቅ በእውነቱ ለቆውሚ ዩእሚኑን ለሚያምኑ ሕዝቦች የሙሳና የፊርዓውንን ታሪክ እውነተኞች ስንሆን ለሚያምኑ ሕዝቦች እኮ ባንተ ላይ እናነባለን። ኢነ ፊርዓውነ ፊርዓውን እኮ ዓላ ፊል አርዲ በምድር ላይ እኮ ተንበጣረረ በጣም አስቸጋሪ ሆነ ወጃዓለ አህልሃ ሺየአን ነዋሪዎቿንም የተከፋፈሉ እኳ አደረጋቸው የስተድዒፉ ጣኢፈተ ምንሁም ከእነሱ ውስጥ ደግሞ ከፊሎቹ ምን ያደርጋቸዋል ያዳክማቸዋል እነማ ናቸው እነሱ በኒ እስራኤሎች ናቸው የያዕቁብ ዝርያዎች ማለት ነው ኢብራሂም አለይ ሰላም ሁለት ልጆች አሉት ኢስማኤልና ኢስሐቅ ከኢስሐቅ ማን ተገኘ ያዕቆብ ተገኘ። ከያዕቁብ እነማን ተገኙ? ነቢይላህ ዩሱፍ እና ወንድሞቻቸው። እነዚህ ምን ይባላሉ? የእስራኤል ዝርያዎች ይባላሉ። እነሱ ግብጽ ውስጥ ይኖሩ ነበረ። እሱ ምን አደረጋቸው? በጣም አሰቃያቸው። ከእነሱ ውስጥ ጭፍሮችን ያዳክማል የተባለው እነሱን ነው። ለምን? እሱ በጥንቆ ላይ አምን ነበረ። ከእስራኤል ዝርያ የሆነ ያንተ ንግስና እሚወርስ ሰው አለ ስለተባለ እነሱን በጣም ይበድላቸው ነበር። ዩዘቢሐው አብናአሁም ወንድ ልጆቻቸውን ያርድ ነበረ። ንግሥና ወይም የወርሱኛል ስለሚል፣ ጭካኔው እዚህ ድረስ ደርሶ ወንድ ከተወለደ ከእስራኤል ዝርያዎች ምን ያደርግ ነበረ? ያርድ ነበር፣ ይገል ነበር። ሱብሓነላህ። ወየስተሒ ኒሳአሁም ሴቶቻቸውን ደግሞ ይተው ነበረ። ኢነሁ ካነ ሚነል ሙፍሲዲን እርሱ እኮ ከሚያበላሹት ሰዎች ነበረና ወኑሪዱ እንሻለን አለ አላሁ ስብሓነሁ ተዓላ። አነሙና ዓለ አለዚነ እስቱድዒፉ እነዚያ በተጨቆኑት በተበደሉት ሰዎች ላይ እኮ ልንለግስ ችሮታችንን ልናፈስባቸው እኮ እንሻለን አለ። ወነጅዓለሁም ልናደርጋቸው ደግሞ፣ አኢመተን መሪዎች ልናደርጋቸው። ወነጅዓለሁም ልዋሪሲን፣ ፊርዓውንን ደሞ ካስወገድን በኋላ የእስራኤል ዝርያዎችን የምድር ወራሾች ልናደርጋቸው እኮ እንሻለን እንፈልጋለን አለ አላሁ ስብሓነሁ ወተዓላ ቀጠለና ምን አለ? ወኑመኪነለሁም ፊል አርድ በምድር ላይ እኮ ልናስመቻቸው እንፈልጋለን። ወኑሪየፊርዐውነ ወሃማነ ወጁኑደሁማ ሚንሁም ማካኑ ያሕዘሩን፣ ፊርዓውንን፣ ሃማንን። ሃማን ማለት የፊርዓውን አማካሪ ነው ይባላል። ቁርዓን ላይ ተደጋግሞ ከፊርዓውን ጋር አብሮ መጥቷል። የመጨረሻ መጥፎ አማካሪው ነበረ። ለዛ ነው ለንጉሶች ዱዓ ሲደረግ ምን የሚባለው? ወአስሌሕ ቤጣነተሁም አማካሪዎቻቸውን አግራቸው አስተካክላቸው ይባለው። ንጉሥ መልካም አማካሪ ካለው ህዝቡን ይጠቅማል። ይኸው ሐማን ተደጋግሞ ሥራው ይወቀሳል። ፊርአውንም በመጥፎ ከሚያዙት ሰዎች ቁጥር አንድና ቁንጮ ስለሆነ ማለት ነው። ወሃማነ ወጁኑ ደሁማ ሰራዊቶቻቸው ሚንሁም ማካኑ ያሕደሩን ይፈሩ የነበሩትን ነገር ልናሳያቸው እንሻለን። ይፈሩ የነበረው እነሱ ምንድን ነው? ከበኒ እስራኤል የሆነ ወንድ ተነስቶ ሥልጣናቸውን እንደሚገለብጥ አስጠንቁለው ስለነበር ማለት

ይታወቅብኛል፣ ከእስራኤሎች የተወለደ ወንድ ልጅ አለኝ ብለሽ ከፈራሽ፣ ያርዱብኛል ብለሽ ከፈራሽ ደግሞ ፋልቄሂ ፊልየም በናይል ወንዝ ላይ በሳጥን አድርገሽ ሙሳን ከተሽ ሳጥን ውስጥ፣ ሳጥኑን ወንዙ ላይ ልቀቂዩ። ወላ ተኻፊ አትፍሪ፣ ይገሉታልን ብለሽ አትፍሪ፣ ይሰምጣልን ብለሽ አትፍሪ። ወላ ተሕዘኒ አትዘኝ፣ ደሞ እሱም በመለየትሽ። ኢና ራዱሁ እኛ እኮ እንመልሰዋለን ኢለይኪ ወደ አንቺ እንመልሰዋለን ሙሳን ወጃዒሉሁ መመለስ ብቻ ደግሞ አይደለም፣ እናደርገዋለን ሚን ልሙርሰሊን ከመልእክተኞች እኮ እናደርገዋለን። አለ አላህ። ይሄን ቃል ገባላት ተመልከቱ። እንግዲህ እዚህ ቃል ኪዳን ላይ ያጠነጠነ ትምህርት ነው የዛሬው ትምህርት የሚሆነው። እነ ፊርአውን እነ ሃማን ሰራዊቶቻቸው የሚጠፉት በምንድን ነው? ነብየላህ ሙሳን አለይህ ሰላም አላህ መልእክተኛ አድርጎ

ፊርዐውንና ሃማንም ሰራዊቶቻቸው ኀጢአተኞች እኮ ነበሩ። የኀጢአታቸውን ጽዋ በምድር ላይ ሊያስጎነጫቸው ሙሳን ዓለይህ ሰላም እኚህን ውድ ነቢይ አላህ ምን እንዲያረጉ አረጋቸው? እንዲያነሱት አደረጋት። ቲምርአቱ አላሁ አክበር። ከእንዲህ አይነት እርጉም ሰዎች መካከል ደግሞ እቺ ጻድቅ ሴት መጣች። ማናት እሷ? ወቃለ ቲምርአቱ ፊርዐውን የፊርዐውን ሚስት እኮ አለች። ማናት እሷ? መጀመሪያ እስቲ ስለ እሷ

አንተ ዘንድ ለእኔ ቤት ገንባልኝ አለችው። ወነጂኒ እኔን ደግሞ ነፃ አውጣኝ ሚን ፊርአውነ ወዓመሊህ ከፊርአውንና ከሥራዎቹ እኔን ደግሞ ነፃ አውጣኝ አለች። ወነጂኒ ሚን አልቀው ቤት ዟሊሚን ከበደለኛ ህዝቦችም ነፃ አውጣኝ አለች። እቺ የተባረከች ያላህ ባሪያ የሆነች ምን ያለችው ወቃለት ምርአቱ ፊርአውን የፊርአውን ሚስትኮ አለች ቁረቱ ዐይኒ ሊወለክ ቁረቱ ዐይን

ሊጠቅመን ወይም ልጅ አድርገን ልንይዘው ይከጀላልና እባካችሁ አትግደሉት፣ የአይን ማረፊያዬ የአይን ማረፊያ ይሆናል አለች እሷ። ወሁም ላይ ሽዑሩን፣ እነርሱ ግን ፍጻሜውን የማያውቁ ሲሆኑ አነሱት። የፊርአውን ሰራዊቶች ማለት ነው፣ መጥፊያቸው በሱ እንደሆነ አላወቁም። ኡሚ ሙሳ ፋሪኻ የሙሳ እናት ልብም ባዶ ሆነ፣ ልጇን አጣቻ። አላሁ አክበር። ምን አይነት ልጅ ነው ግን እንደዚህ የእናቱን ልብ ባዶ የሚያደርግ? በነገራችን ላይ ልጅ ሁሉ ይወደዳል አይደል? የሙሳ ልጅነት ግን ለየት ያለ ነው። አላሁ ሱብሓነሁ ወተዓላ ይህን አስመልክቶ ምን አለ? ለእሳቸው ለሙሳ የዋለባቸውን ውለታ ሲነግራቸው ብዙ ውለታ ዘረዘረ። ከዛ ውስጥ አንዱ ምንድነው? ወአልቀይቱ ዓለይከ መሐበተ ሚኒ ወሊቱስና ዓላ ዓይኒ ወአልቀይቱ ጣልኩኝ እኮ አለይከ፣ ባንተ ላይ መሐበተ ሚኒ ከኔን የሆነ ውዴታ እኮ ጣልኩ ባህላቸው። አላህ የወደደው ማ ሊጠላው? መሐበተ ሚኒ ከኔ የሆነን ውዴታ እኮ ጣልኩ ባህላቸው። ወሊቱስና ዓላ ዓይኒ ልትወደድና በኔም ጥበቃ ታድግ ዘንድ እኮ ይህንን ማድርግ ይባሃለው አላቸው። ስለዚህ ለዛ ነው እኚህን የመሰሉትን ታላቅ ነቢይ አላህ የወደዳቸውን አላህ ወስጠናቱ ከሊ ነፍሲ ለራሴ የመረጥኩ ለእኔ የመረጥኩ ለነፍሴ የመረጥኩ ቋላቸው። ሌላ ቦታ ላይ ደግሞ ማንን ሙሳን ማለት ነው እኚህን ልጅ ነው በማጣቷ ውድናታቸው ማለት ነው። ወአስበሐ ፉአዱ ኡሚ ሙሳ ፋሪኻ የሙሳ እናት ልብ ባዶ ሆና አላላህ ኢንካደት ለቱብዲ ቢሂ ለውላ

ዓለይ ሰላም፣ እነሱ የማያውቁ ሲሆኑ በሩቅ ሆና አየችው። ማን እህቱ። አላህ እንግዲህ ሙሳን ወደ እናቱ የሚመልስበትን ሰበብ ላይ ነግረን ነው። እናቱ ከመመለሳችን በፊት ሙሳን ሴቶች እኮ ጡታቸውን ላጥባው ላጥባው ቢሉ እርም አደረገበት። የሁሉንም ሴት ጡት እምቢ አለ። ማን ሙሳ ዓለይህ ሰላም። እምቢ አሉ። ምን አማራጭ አለ? ወደውት የለ እንዳይሞትባቸው። አይን ማረፊያዬ ይሆናል አትግደለው ብላ የለ ማን? የፊርአውን ሚስት። አሁን ምን ሊያደርግ ነው? አላህ ሊመልሰው ነው። ፈቃለት አለች ማን? እህቱ፣ የሙሳ እህት። ሀል አዱልኩም አላ አህሊ በይትን የክፉሉነሁ ለኩም ወሁም ለሁ ናሲሑን። ለእናንተ የሚያሳድጉላችሁን እነርሱም ለእርሱ ቅን አገልጋዮች የሆኑ ቤተሰቦችን ላመላክታችሁን አለች። ስብሓናላህ። ለእሱ ቅን አገልጋይ ተንከባካቢ የሆኑ ቤተሰቦችን ልጠቁማችሁን አለች። መልሳቸው ምን ይሆናል? አዎ ነው አርልም የሆነው አላህ ምን አደረገ?

ብሏት አልነበር? ዘጠኝ ወር ሙሉ የተሸከመችው ያውም ነብይ የሆነ ከአላህ ውዴታ የተጣለበት አላህ ለነብሶ የመረጠውን ልጅ አይን መርጊያዋን፣ አላህ ምን አደረገላት? መለሰላት። ከይ ተቀረ አይኑሃ አይኗ ይረጋጋ ዘንድ፣ ወላ ተሕዘን እንዳታዝንም። ለምን ይገሉብኛል ብላ እንዲሆንብኛል ብላ እንዳታዝን፣ አላህ ነዋ ቃል የገባው። አላህ ምን አለ? ወሊተዕለመ፣ ታውቅም ዘንድ አለ አነ ዋዕድ ላ ሐቅ የአላህ ቀጠሮ የአላህ ቃል ኪዳን እኮ እውነት እንደሆነም ታውቅ ዘንድ መለስንላት አለ። አላህን የቀጠራ ልጅሽን መልእክተኛ አድርገን ሳይነካብሽ እንመልስልሽ አለን አለ። እንዳለው መለሰላት። ወሊተዕለመ አነ ዋዕደላሂ ሐቅ የአላህ ቀጠሮ እውነት መሆኑን ታውቅ ዘንድ ወላኪነ አክተረሁም ላያዕለሙን ግን አብዛኛዎቹ አያውቁም አለ። ተመልከቱ እንግዲህ የአላህ ባሪያዎች ሆይ የሙሳ ዓለይህ ሰላም በውልደታቸው ወይም ሕፃን በነበሩ ጊዜ ያጋጠማቸው ታሪክ ይህን ይመስላል። አላህ ቃል የገባውን ጠቅላላ ይሞላል። ሙሳን ከፊርዓውን አድኗል። የፊርዓውን የሐማን የሰራዊቶቹን የመጥፎ ሰዎችን መጥፊያ ሰበብ ያደረገው ማንን ነው? ሙሳ ዐለይህ ሰላምን ነው። ልክ እንደዚህ በየዘመኑ አጥፊዎች የሚጠፉት ጥመት፣ ክህደት፣ ንፍቅና ድምጥማጡ ሊጠፋ የሚችለው በአማኞች ነው። አላህ ከአማኞች ያደርገን መጨረሻችንን ያሳምረልን እውቀት ይስጠን። ንጹህ የሆነ ልብ ይስጠን። ከኒፋቅ ከሸክ ከሽርክ ከዩልኝ ከኢስሙልኝ የጸዳ ልብ ይስጠን። ያላህን ቃል ኪዳን በልባቸው አጥብቀው ከሚይዙ ያደርገን። ጀነት ልፌር ደውስን ያለህ ሰላም በእናንተ ላይ ይሁን ግቡት ተብለው ከሚገቡት ሰዎች እኛንም ዝርያዎቻችንን ያደርገን። የዛሬው ትምህርቴን በዚህ ጨርሻለው። ሱብሓነከ አላሁማ ወቢሐምድክ አሽሃዱ አን ላኢላሃ ኢላ አንት።